ተሰጥቶኛል እንደ አንድ ሴት እንደ አንድ እናት እንደ አንድ እመጫት ሴት ደግሞ በጣም ታሳዝናለች። እና ያሳዝናል የሆነች ሁኔታ ግን፣ አብዛኞቻችን አሁን ቪዲዮውን ሳናይ እሱን እጅጅ እያደረግና ያለ ነው። በጣም ብዙ ሰው እያለቀሰ ነው ያለው። እነሱ እንግዲህ ተደጋጋሚ ስራቸው ነው ፕራንክ ይደራረጋሉ። ስለዚህ እሷ እንግዲህ ላይፋን ቀጥላለች ያው ነገሮችን ፕራንክ እንደሆነ ተረታ በይቅርታ ተላልፈው ህይወቷን እየቀጠለች ነው ያለችው። ግን እዚህ መሀል አሁን በጣም ብዙ ሰዎች የማይባሉ አስተያየቶች እየሰጣችሁ አይቻሉ ማለት ነው፣ ከዚህ ጋር መቀጠል የለብሽም፣ ትዳርሽን ማቋረጥ አለብሽ፣ ገለመሌ በጣም ብዙ ነገሮች የምትናገሩ ሰዎች አላችሁ ማለት ነው ባለትዳር ውስጥ ገብተን የምንናገራቸውን ነገሮች አንደርስታንድ ብናደርግ የተሻለ ነው ብዬ ነው የማስበው እኔ እንደራሴ ማለት ነው ምክንያቱም ጥሩ አይደለም እነሱ ዛሬ ቢጣሉም እንኳን አይደለም እንኳን ፈራንክ ይህ እምድር እንኳ ቢጣሉ ባለትዳሮች ውስጥ ገብቶ እንደ አድርጊው እንደዚህ ጣዩ ሂጂ እንደዚህ ውጪ እንደዚህ አድርጊ ማለቱ አግባብ አይደለም እንግዲህ ድጋሚ ይቅርታ ቪዲዮ ሰርተዋል እናዳምጣቸው ከትላንት ወዲያ ያሰራሁት ቪዲዮ ማለት ነው። በጣም ብዙ ሰው ተናደዋልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃለች ስላለ ይቅርታ ጠየቀች ነበርና፣ አንዳንድ ሰው ደግሞ ካሳ ይገባታል ብሎ ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሆነ ያውቃለሁ። ምክንያቱም እነዚህ የመሳሰሉ ልጆች ሰተሽን ያለ ብዙ ነገር አለ እና ማንች ማለ ሰነት ነው። ስለዚህ ምንም ወርክባ ነትፍልሽ ራሱ እና ማይመትንሽ አቃሉ ግን ያው በሚታይ ነገር ሰውም ካሳት እንግዲህ እንደምታዩት ነው። እሱም እያላት ያለው እንግዲህ እናት ናት እና ምንም ነገር ለሷ ቢያደርግላት የእሱ ይሄ እንትን የሚለው ነገር እንዳልሆነ እየተናገረ ነው። ግን ቢሆንም እዚህ ጋር እኔ አንድ ሀሳብ መስጠት እንፈልገው ምንድን ነው እነሱ ኦልሞስት እሷም አክሴፕት አድርገው ተረድተው ነገሮችን በቃ ብለው ፕራንክ እንደ ተማምነው ህይወታቸውን እየቀጠሉ ነው። ግን አንዳንድ ጊዜ ቤታችን ብዙ አሉ ብዙ ብዙ ነገሮች አሉ በየቦታው በየሰፈሩ በየአካባቢያችን ከእሷ የባሰ የሚቀጠቀጡ የሚደበደቡ ምራቅ የሚተፋባቸው በየአካባቢያችን በየሰፈራችን እህቶች አሉ። እስኪ እነዛን እህቶች እናውጣቸው ከጉድ። እነዛን ሰዎች እስኪ እንትን እንበላቸው፣ ካሉበት ህይወት እንቀይራቸው፣ እናስጥላቸው እነዛን ሴቶች። እነዚህ ልጆች ፕራንክ ይሰራሉ። እሷም ትሰራለች፣ እሱም ይሰራል። እሷም ታደርጓለች፣ እሱም ያደርጋታል። ግን አሁን ነገሩን እየተለጠጠ እየተለጠጠ እየተለጠጠ ጎራ ተይዞ ሴቱ ወንዱ እየተባባለ ቁጭ ብሎ በሰው ትዳር፣ በሰው ህይወት፣ አይወዳትም፣ ከአሁን በፊት እንደዚህ እያደረገ ማለት ብዙ ነገሮች እየፈተፈትን ነው። ግን እኛ ብንፈተፍትም እነሱ ህይወታቸውን ቀጥለዋል። እሷ እኮ አልፈልግህም፣ በቃ ከአንተ ጋር መኖር አልፈልግም ብላ እኮ ጥለዋል፣ ሄደችም። አብረው እየኖረች ነው ህይወት ቀጥላለች ማለት ነው። ስለዚህ እዚህ መሀል ገብተን ብዙ ነገሮችን የምንናገር ሰዎች፣ ምናልባት ይህን ፕራንክ ተመካክረውም ሊሆን ይችላል የሰሩት፣ ሳይመካከሩም ሊሆን ይችላል የሰሩት። የምናውቀው ነገር የለም እኛ እሱም እኮ ተናገረ ለሚታይ ነው እንጂ እኛ ከዚህ በላይ እንደራረጋለን፣ ግን ሰው ባየው ነገር ነው እያለ ያለው። ሙሉ ቪዲዮውን እንስማው ስላለኝ ትንሽዬ ካሳ አዘጋጅቼ እልሻለሁ ይመጥንሻል ብዬሽ አይደለም። ሁሉም ሰው እንዲያውቅም ፈልገው ይመጥናታል ብዬሽ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወድዶሻል እና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትንገል ያስባሉ። ከባሎቻቸው ጋር የሚፋተጉ ማለት ነው። እንግዲህ እንደሰማችሁት ነው። እሷ ምንም አልመሰላትም፣ እሱ ምንም አልመሰለውም። ኦሬዲ ፕራንክ እንደሆነ ራሳቸውም ስለሚተዋወቁም፣ ስለምታውቀው፣ ስለሚያውቃትም እንደውም ስለተወደድሽ፣ ተወዳጅነት ስለሆንሽ ሌሎችም ሴቶች እንደዚህ የሚደረጉ ሴቶች እንዳሉ ድምፅ በአንቺ ምክንያት እንድትሆኝ ስለሆንሽ መልካም ነው፣ ደስ ብሎኛል እያላት ነው ያለው። እሱም እሷም እንግዲህ በፈገግታ በደስታ ነው ይሄን ነገር እየተቀበለች ያለችው። እና ህዝቤ ሆይ ባካችሁ ባለትዳሮችን ለማራራቅ ሳይሆን ለማቀራረብ እንሞክር። ፕራንክ በሚደራረጉ ሰዎች ላይ ፕራንክ በሚደራረጉ ሰዎች ላይ እሱ እሷ ምን አይነት ፕራንክ ከዚህ በፊት እንደሰራችሁ መጀመሪያ ገብታችሁ የእነሱን ቪዲዮ እዩ። ምን አይነት ቪዲዮ ነው የሚሰሩት፣ ምን አይነት ፕራንክ እየተደራረጉ ነበር ከአሁን በፊት የሚለውን ነገር ብታዩ ደስ ይለኛል። ምክንያቱም ልጁን ያለ አግባብ መቀጥቀጡ አግባብ ነው ብዬ ስለማስብ ነው። እኔ ማንም ሰው ያለ አግባብ ሲገፋ ማየት ብዙም አያስደስተኝም። እና ልጁ ምንም ነገር አላጠፋም ፕራንክን ያደረገው እሷን ከዚህ የበለጠ አስደንጋጭ በህይወት እንግዲህ ምንም የሚያስደነግጥ ነገር የለም ቢላ ይዛ ልትወጋው አይነት አክት እያሳየች በተኛበት እንደዛ አይነት ፕራንክ አድርገዋለች እና ከዚህ የበለጠ ገባችኋል አይደለም አንድ ሰው መቼም ተኝታችሁ ስለት ይዟችሁ ስለት ይዞ ሊወጋችሁ ከእንቅልፋችሁ ብንን ብላችሁ ያለውን ስሜት ሁላችሁም የምታውቁትን ነገር ነው እና በጣም አስፈሪ የሆነ ፕራንክ ሰርተዋለች። እሱ ከአሁን በፊት ያንን ቪዲዮ ብታዩ ከዛም በኋላ እሱ የሰራው ቪዲዮ ያን ያክል ሊያስቆጣ ይችላል ብዬ አላመንኩም እኔ። አዎ የእሷ ቪዲዮ መስ ይሄ ቪዲዮ መውጣት ብዙ እናቶች ብዙ እህቶች በየቤት ውስጥ እንደዚህ አይነት ከዚህም የበለጠ ባለመስራታቸው ወጥተው ባለመስራታቸው ወጥተው ገቢ ባለማምጣታቸው ብዙ ዋጋ ይከፍላሉ። ከዛ ከዛ አንጻር ነው ህዝቡም እየተረዳ ያለው ብቻ። እኔ አሁን እነሱ ህይወታቸውን ቀጥለዋል ላይፋቸውን እንደቀጠለ ነው። ስለዚህ ባለ ትዳሮችን ገብተን እሱን ባንሳደብ፣ እሱን ያለ ስሙ ስም ባንሰጠው፣ እሷ አላለችም። ስለዚህ እሷ ናት አብረው እየኖረች አታብረው እሷ ናት ስለ ባሏ የምታውቀው እሱ ነው ስለሚስቱ የሚያውቀውና እንደዛ ባናደርግ የተሻለ ነው ብዬ ነው እኔ እንደራሴ የማስበው ማለት ነው። እንግዲህ ውድ የቻናል የተከታታዮች ይህ ቻናል አዲስ ነው። አበረታቱኝ። ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። አመሰግናለሁ።